መራዊት ኪራ ጽናት ሰናይት በሞትና በህይወት መሀል እያለች እንግዲህ ደረሱላት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምናላችሁ ባላችሁ በሰላማችሁ ይብዛ። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ፣ የደውል ምልክቱን በማድቆር ቤተሰብ ሆኑ ማለት ነው። ጽናት ድራማ ክፍል ሀምሳ ስምንት ተለቀቀ። በባለፈው ክፍል እንደምናስታውሰው እንግዲህ ሄኖክና ሀሴት መራዊትን እንግዲህ አግተዋታል ማለት ነው። የሁለቱን ምስጢር እሷ ስለምታውቅባቸው እንግዲህ ከእሷ አልፎ ወደ ሌላ ቤተሰብ እንዳይሄድ በማድረግ መራዊትን አግተው ይዘዋታል። እናም እንግዲህ በዛ ነበር የተመለከት ነው። ዛሬ ደግሞ እንግዲህ ጽናትዬ ቤተሰብ በሙሉ ኪራም ናሆምም በመራዊት መጥፋት እንግዲህ እጅግ በጣም ሲያስቡ ነው ያደሩት። እናም እንግዲህ በሌሊት እንግዲህ ለሰናይት ትደውልና ሰናይት እነሱ ጋር እንዴት መጣ ታደርጋለች። ጽናት ሰናይትን መታ እንቅልፏን ሳትጨርስ መታ። እንግዲህ ምኑ ናችሁ ነው? ለምንድን ነው ስትልም ነበረ። ምሩ እኮ ጠፋሽ፣ በቃ ትናንትና እንዳየኋት በቃ ልናገኛትም ልናያትም አልቻልንም። በማለት እንግዲህ ከናሆም ጋም እንደተነጋገሩ ነገር ግን እንዳላኮረፈች ከዛ በኋላ በሰላማዊ መንገድ ሲነጋገሩ እንደነበረም እንግዲህ ለሰናየት ስትነግራ ነበረ። ጽናትዬ ሰናየትም እንዴ እናንተስ አበዛችሁት። ኪራ ጠፋ ስንል የኪራ ሲመጣ ደግሞ መራዊት ጀመረች። አሁንስ እንግዲህ መራዊት በመጣች እኔ ምጠፋና ጠፋሁ ብዬ እንግዲህ ጉዴን ነው ማየው ስትልም ነበረ እናም እንግዲህ በንደዛ እንዳለ እንግዲህ እጅግ በጣም ቤተሰብ አስቧል፣ ተጨንቋል። በመራዊት በመጥፋቷ ማለት ነው። እናም እንግዲህ ሰኒም እኔ ስራ ላግዝሽ በማለት እንግዲህ ሽንኩርት ልከታት ፍሌ ስትላትም፣ ጽናትዬ ደግሞ ክላሶችን ዳ አሬንጅ ለማድረግ ስትሄድ እንግዲህ መጀመሪያ ያመራችው ወደ ሀሴት ክፍል ነበረ። የሀሴት ክፍል ደግሞ ተቆልፏል። ቆልፋ ሄዳለች ሀሴት ማለት ነው። እናም እንግዲህ የኪራ እናት ክላስ ደግሞ ኪራ እና ሄኖክ አንድ ላይ ተኝተውበታል በማለት እንግዲህ ትመለሳለች ማለት ነው። ወደ ኪችን እኔ አንድ ሽንኩርት እንኳን ሳልከትፍ ተመልሰች ትመጭ ስትላት ያው የተመለሰችበትን መንገድ እንግዲህ ነገረቻት ማለት ነው። ተገላገልኩኝ፣ በቃ ሽንኩርቱን ክተፊ እያለቻት እንግዲህ ንግግራቸውን ቀጠሉ ማለት ነው። በሌላ በኩል እንግዲህ ናሆምና ኪራ ካፌ ተቀምጠው እኔ መጠጥ መጠጣት አለብኝ ይላል ናሆም ማለት ነው። በምሩ ጉዳይ ምሩዬን በጣም እንደሚወዳትና እንደሚያፈቅራት ደጋግሞ ሲነግረውም ነበረ። እናም እንግዲህ ያ የጓደኛ ጥግነትን ያሳያሉ ኪራና ናሆም። ኪራ ሲሰክርና ሲበሳጭ ናሆም ከጎኑ ይሆንለታል። ናሆም ደግሞ ዛሬ እንግዲህ በምሩ ሁኔታ ሲበሳጭም ሲያዝንም ስለጠፋችበትም በጣም ስላሳሰበውም ከብስጭትም የተነሳ መጠጣት አለብኝም ብላ ሲልም ነበረ። እንዳይጠጣ ግን ኪራ ሲቆጣጠረው ነበረ አንዳንድ ነገሮችን በመሀል እየቀላቀለ የመራዊት መጥፋት በጣም አሳስቧቸዋል። ወደ ቤተሰብ አይደውሉ ቤተሰብ ዘንድ ካልደረሰች ቤተሰብም ከዛ ሊበጠበጥ ነው ወደ ሐዋሳ። እናም እንግዲህ ደግሞ እኮ ልብሷንም መድኃኒቷንም እኮ አልወሰደችም በማለት እንግዲህ ናሆም እጅግ በጣም አስቧል ማለት ነው። እናም እንግዲህ መራዊት እንግዲህ ትሰቃያለች፣ በጣም ደክማለች። ምክንያቱም ያው እሷ በኖርማል ጊዜም እንግዲህ የልብ ኬዝ አለባት እና ዛሬ ላይ ደግሞ አፏ እንግዲህ በፕላስተር ታሽጎ መተንፈሱሉ አቅቷት ደካክማለች ማለት ነው። ነገር ግን ራስ ወዳዷ ሀሴት የራሷ ጉዳጉድ እንዳይወጣባት አፍና ይዛታለች ማለት ነው እና መራዊት እንግዲህ ከሰዓታት ሰዓታት እንግዲህ ድምጿ እየደከመ ድምጿ እየቀነሰ መታለች፣ ብትለምናትም ልትተዋት አልቻለችም። እሺ አትናገሪብኝ፣ ጉዳጉዴን ልልቀቂ ስትላት እኔ የማላደርግበት ነገር ምንም የለም አንቺ እኮ ጽናት ላንቺ ያደረገችውን ብታቂ ኑሮ እኮ እንደዛ አታደርጊም ነበረ። እሷ ላይ ስትልም ነበረ ሀሴት፣ እሱን ነገር አላገናዘበችው። ነገር ግን መራዊት ሁሉን ነገር ስለምታውቅ ያው አገናዝባለች ማለት ነው። ነው። እናም ልቀቂኝ እባክሽ ስትላትም ልትለቃት አልቻለችም። እና እሺ መድኃኒቴን እንኳን ስጭኝ ስትላትም ነበረ መድኃኒቷንም ያው እቤት ስለ ሆነትታ የመጣችሁ ከየት ነው ማመጣልሽ ለካሱም አለ እሱን እንዴት ዘነጋሁኝ በማለት እንግዲህ ሀሴት በቃ ከሱፐር ከፋርማሲ ገዝቼ ላምጣል ስትላል ከፋርማሲ ገዝተች ማምጣት አትችይም። ያው እቤት አለ ቁልፉ ዝዝ ቦታ ነው ሄደሽ አምጪልኝ ብላም ስትለምናትና ስትማጽናት ነበረ። ሀሴት ያው ራስ ወዳድ ስለሆነች እንግዲህ ስትሄዳው አፏን መልሳ በፕላስተር አሽጋት ነበር። ሄደችው መራዊት እንግዲህ እጅግ በጣም እየደካከመች ነው የመጣዩ። ምክንያቱም ማንም ሰው ሊደርስላትም አልቻለም። ጽናትም እንግዲህ እበሩ ጋሚዳ ብዙ ጊዜ ውስጤ ይጨነቃል ስትጠራኝ ኮን ያደረችው በቃ የጠራችን የጠራችኝ የመሰለ ልቤ ሲጨነቅም ነው እያለችም እንግዲህ ሀሴትም ለጽናት ለሰናይት ስትናገር ነበረ እናም እንግዲህ ባለችው መሰረት አፏን አፍና በሯን ቆልፋ ጉዞ ስታደርግ እንግዲህ ደረጃ ላይ ይገናኛሉ። ከዛ ከከይሲ ሄኖክ ጋር ማለት ነው ከሄኖክ ጋ እንግዲህ ያው እየተሰዳደቡ አንተ እርኩስ ነክ አንተ ሰው አደለክም እያለች እንግዲህ በል እሷ ደካክማለች ማለች ውሃም ማምጣላት ተንከባከባት፣ እኔ ህጄ መድሃኒቷን ላመጣ ነው በማለት እንግዲህ ጉዞዋን ወደነ መራዊት ቤት አደርጋለች ማለት ነው። እንግዲህ መራዊት ቤት ገብታ ሶፋው ላይ ቁጭ ብላ አንዳንድ ነገሮች እኔ ለራሴን ለማዳን ብዬ የሰውን ህይወት መበጥበጤ እያለች እንግዲህ ጥሩ ነገር እንዳልሰራቸው እራሷንም እየወቀሰች፣ ግን አማራጭ ስለሌለኝ ነው እያለች እንግዲህ ስታወራም ነበር። መድኃኒቱን መፈለግ ጀመረች። ከዛም እንግዲህ ናሆም ወደ ቤቱ ሂዶ ሶፋ ላይ ቁጭ ብሏል። መድኃኒቷን ይዛ ከቤት ልትወጣ ስትል ናሆምን ሶፋ ላይ ቁጭ ብሎ ታገኘዋለች ማለት ነው። እጅግ በጣም አዘነች፣ እጅግ በጣም ደነገጠች። አምላኬ ሆይ እያለች እንግዲህ ፈጣሪዋን የምትማጸናለች ሀሴት ማለት ነው። በዛ መሀል ግን ኪራ ለናሆም ደውሎለት፣ የምሩ ነገር በጣም እያሳሰበው ተክዞ ነው የተቀመጠው ሶፋ ላይ። ነገር ግን ኪራ ይደውልለትና እንዲወጣ ወደ እሱ እንዲሄድ ያደርግና ሀሴትን ገላገላት ማለት ነው። እንደው ውለታ አክበዛብኝ እያለች እንግዲህ ሀሴትም ኪራን ማመስገን ጀመረች። ምክንያቱም ኪራ ለናሆም ባይደውልለት ከዛ ቤት ቶሎ ስለማይወጣ በእንደዛ ሁኔታ እንግዲህ ሀሴት ከዛ ቤት ልትወጣ ትችላለች ማለት ነው። እናም እንግዲህ በሌላ በኩል ደግሞ ሄኖክ እንግዲህ ሰናይትና ጽናት እየሶፋ ላይ ቁጭ ብለው እያወሩ መጥቶ አጠገባቸው ቁጭ ብሎ ነበረ። እናም እንግዲህ አታወሩም እንዴ አትጫወቱም እንዴ እኔ ስመጣ ጸጥ የምትሉት ሲላቸውም ነበረ። እናም እንግዲህ እነሱም በጣም በሱ ሁኔታው በስራ ነገሩ በጣም እየተገረሙ እጅግ በጣም እያጥላሉት፣ እንግዲህ ሰናየት ስታንቋሸሸው ነበረ። ጽናትዬም እባክሽን ገና እንኳን የምታገቢውን እንኳን ሳታቂ እንደዛ አትበይ አፍጥሮ አይደለም ስትላትም ነበረ። በእንደዛ እንዳለ እንግዲህ ወደ ወደ መራዊት ጋር ሄዷል ማለት ነው ናሆም ኖ ናሆም ሳይሆን ወደ መራዊት ጋር እንግዲህ አምርቷል ማለት ነው ሄኖክ ማለት ነው። እናም እንግዲህ ለመራዊት ውሃም ሲያጠጣት ነበር። ውሃ አጠጣኝ አለችው። ያው እያወሩ ነበረ ስለ ሀሴትና ስለ ራሱ ግንኙነትም እንግዲህ በትምህርት ቤት ውስጥ እንግዲህ አብረው እንደተገናኙ እሷን በጣም እንደሚወዳት እና እንደሚያፈቅራትም እንግዲህ ሲናገር ነበረ ማለት ነው ሄኖክ። እናም እንግዲህ መራዊትም ጥሩ ነገር እየሰሩ እንዳልሆነ ስትነግረው ነበረ፣ ነገር ግን ሊሰማት አልቻለም። እናም እንግዲህ እባካችሁ እኔን ተውኝ፣ እኔን ልቀቁኝ፣ ከዚህ ውስጥ አውጡኝ እኔን እያለች እንግዲህ ብትማጽነውም ሊሰማት አልቻለም። ምክንያቱም ሀሴትና ሄኖክ በጣም ሲበዛ እራስ ወዳድ እና እራሳቸውን ማትረፍ ስለሚፈልጉ በእንደዛ እንዳለ እንግዲህ ያው ሄኖክም በሩን ይቆላልፋል ማለት ነው ለሷ የሀሴትንና እናም እንግዲህ በስተመጨረሻ ሰኒ ነበረች በር የሆነ ድምጽ እየሰማሁኝ ነው፣ በማለት እንግዲህ በሩን ለመክፈት ስትሞክር ያው ሀሴት እንግዲህ በሩን እየቆለፈች ነው የምትሄደው ማለት ነው። እናም ጽናት እንግዲህ በተደጋጋሚ ስትሄድ በሩ እየተቆለፈባት እንግዲህ እንዴት ብዬን ማጸዳላት እያለችም ስታስብ ነበረ። በስተ መጨረሻ ግን ሰናይት ስልክ ተደውሎላት ስልክ እያወራች እያለ የሆነ ውስጥ ሰው እንዳለ የሆነ ነገር ውስጥ እንዳለ ትገነዘብና በሩን ለመክፈት ስትሞክር ቁልፍ አልነበራትም። እናም እንግዲህ ስታዳምጥ ድምፅ ምናምን ነገር ጆሮዋን ከበሩ ጋር አጣብቃ ከዛም ኪራ ይደርሳል ሰኒ በማለት እንግዲህ ሲያወራት ነበረ እና ይሄን በር መከፈት አለበት፣ የሆነ ውስጥ ሰው አለ ስትልም ነበረ። እንግዲህ ኪራም ሀሴት ስለቆለፈችው እኛ ክላሷ አንድንገባባ ስላልፈለገች ቆልፋለች እና መክፈት እንደሌለባቸው ሲናገር ነበረ። ኪራ ማለት ነው መከፈት አለበት በማለት እንግዲህ ለመነችው። በምትወዳት በእናትህ ምናምን ስትለው ስትለምነው ሲከፍት እንግዲህ መራዊት እጇም ምግሯም አፏም ታሽጎ በጣም ደክማ ያገኟታል ማለት ነው። ከዛ በጣም ደንግጠው ምሩ መራዊት እያሉ ሁሉም ተረባርበው ወደ ሐኪም ቤት ወሰዷት ማለት ነው። እንግዲህ ሀሴትም እጁ ግን በጣም እኔ የራሴን ሕይወት ለማዳን ብዬ የሰው ሕይወት አበላሸውን እያለች እጅግ በጣም እንግዲህ የሆነ በሆነ አስፋልት ላይ ትጓዛለች ማለት ነው። በእንደዛ እንዳለ እንግዲህ በቃ ከዚህ በኋላ እነሱ ወደ ቤት ሳይመለሱ የማንንም አይን ማየት አልችልም የማይበትም ማይ ዲዛይን የለኝም እና ቤቱን ለቅቄ መሄድ ቤቱን ለቅቄ መሄድ አለብኝ ብላ በራሷ ውስና ወደ ቤት ተመልሳ ለኪራ ደብዳቤ ወረቀት በደብዳቤ ነገር ወረቀት ትጽፍልታለኝ ማለት ነው። እናም እንግዲህ ሄኖክ ማለት ያ እኔ የካምፓስ እየተማርኩኝ እያለሁ ህይወቴን ያበላሸብኝ ብዬ እያወራሁልክ ያንተ ጓደኛህ ነው በማለት እንግዲህ ለኪራ የህይወት ላይፏን እንግዲህ አጫውታው ነግራው ነበረ። ነገር ግን ኪሮቤል እንግዲህ ያንን ነገር አላገናዘበምና የራሱ ጓደኛ እንደሆነ አላወቀምና በዛ ወረቀት ላይ እንግዲህ እሱን ጽፋ ሲሆን ሲሆን እንግዲህ የሆነውን ነገር እኔ ያወራሁልህን ከአንተና ከአንተ ውጭ ባያልፍ እጅጉን በጣም ደስ ይለኛል በማለት እንግዲህ ነገራቶቹን ትጽፍለታለች፣ ይቅርታም ትጠይቀዋለች። ሻንጣዋን ሸከፍ አድርጋ ወደ ልትወጣ ስትል እንግዲህ ሄኖክን በር ላይ ታገኘውና ከሄኖ ጋማ አንዳንድ ነገር ያወራሉ። እንደ ስትነቃ እኮ መናገሩ አይቀርም ሲላትም ነበረ የራሰ ጉዳይ ሲሆን አይን ካለ ካንተ እነሱን የምታይበት አቅም ካለ ሂደ ከጎናቸው ሆንላቸው በማለት እንግዲህ እሷ ተሰናባበት ማለት ነው። ነገር ግን ከዚህ በኋላ እኔም አልፈራህም፣ ከዚህ በኋላ የራስህ ጉዳይ በማለት እንግዲህ ሻም በሊሙት ምንም አድርግ ምንም ከዚህ በኋላ እኔ ኑሮ መርሮኛል፣ በቃ ጥይት ነው የማቀባብልብህ በማለት እንግዲህ ሀሴት እንግዲህ ከዚህ በላይ አልችልም ከአንተ ጋር እንደዚህ መሆን በማለት አደል ለማመጠቅም ብላ እንግዲህ ዝምታዋን ሰብራ ቆርጣበታለች። በህይወት ወይንም በሞት ወይንም በህይወት ብላ እንግዲህ ቆርጣበት ልክ ልኩን ነግራው ሄኖክም እንግዲህ የሀሴትን መቁረጥ ሲያቀን ም ከዚህ ቤት መሄድ አለብኝ በማለት እንግዲህ ሄኖክ ምን ም ከዚህ መሄድ አለብኝ በማለት እንግዲህ ጓዙን ለመሸከፍ እሱም ወደ ክላስ አምርቷል። እንግዲህ የክፍል 58 ይህን ይመስል ነበር። በቀጣይ እስክንገናኝ ቸር ሰንብት።